ሰኢድ እና ሱመያ ሊታረቁ ነው። ማሻላህ አለይኩም ብያለሁኝ። ውድና የተከበራችሁ የፋሚሊ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሁላችሁንም ሰላም ሰላም ብያለው። ሰላማችሁ ብዝዝ ይበልልኝ ውድ የፋሚሊ ቤተሰቦች ንግስቲቷና ሰኢድ ሊታረቁ በመሆኑ ምን ተደሰታችሁ? እንግዲህ ደስታችሁን በኮሜንት አነባለሁ። ስቴፕ ባይ ስቴፕ ማለት ነው። እና በቅድሚያ ሱመያዬ እንደ ሰኢድ ማሻላህ አለይኩም መብሩክ መብሩክ ብያለሁ። እንደዚህ ነው በቃ ከብዙ መከራ በኋላ እፎይታ እንዳለ ከጭንቀት በኋላ ደስታ እንዳለ ከማገኘትም በኋላ ደግሞ ከማጣትም በኋላ ማገኘትም እንዳለ። ኦፍኮርስ ትክክል ነው። እናት እናት እናት የሆነ አባባል አላት አባባል አለ የሚባል ማለት ነው። ጠፋኝ። እስኪ ምንድነው የሚለው? እናት እናት አሏት ስሟን አሳንሰው ቅማል ታነሳለይ በጨለማ ዳብ ሰው መሰለኝ። ባልሳሳት ተተሳሳኩኝ እንግዲህ እረሙኝ ማለት ነው። ግጥም አላውቅም፣ እንደዛም ይባላለ። እናት እኮ ለልጆቿ እውነት የማትሆነው መጽዋት የለም ማለት ነው። በቃ ለልጆቿ ስትል ሁሉን ነገር አውፎ ብላ ሰኢድና ሱመያ የድሯቸው ፍቅር ተመልሶ ላይባቸውን ሊኖሩ ነው። በቃ ማሻላ አሌይኩም። እኛ የሚፈልግ ነው ይሄንን፣ ነባረ ተሳክቷል። አልሐምዱሊላ። ሰኢድ አሁን ላይ የመን ላይ ይገኛል። ከየመን ጉዞ ወደ ኢትዮጵያ እያለ ነው። ሲሄድ ደግሞ ንግስቴ ጋ ወይም ደግሞ ልጆቼ ጋ ባዶችን ልሄድ እንዲ በሚል ታሳቢ አድርጎ ኖሮ ባዶጀንም አልሄድም ሱቅ ሄጄ የሚፈልጉትን ሰርፕራይዝ አቅም የሚችለውን ሰርፕራይዝ አደርጋችኋለሁ በሚል ሰርፕራይዝ እንግዲህ ይዞላቸው ሊሄድ ሁሉን ነገር ጃይዝ አድርጓል። ያን ጃይዝ ያደረገውን እኛ በትንሿ ቀን ቀፍጥ አድርጌ ይዤላችሁ ብቅ ብያለሁ። ምን ይመስላል ካላችሁ ደግሞ ፋሚሊ ለእናንተ ማኮነው ነገር የለም። ተመልከቱ እንደተለመደው ላይክ እያደረጋችሁ ለቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እምላችሁ ደግሞ ድምፅሽ ምንድን ነው እንዳትሉኝ ለማታውቁኝ በአሁን ላይ እየተወይ ነው ኦክስጅን ስለተቀየረ ለዛ ነው ማለት ነው። ወደ ፋሚሊ ቤተሰቦች እየተወይ ነው አሁን ላይ አልሐምዱሊላ። እና እስኪ ወደ ቪዲዮ ወደ ሰርፕራይዙ ልሄድ ወሬ አላብዛባችሁ። ና የተከበራቸው የፋሚሊ ቤተሰቦች በድጋሚ የመጣው ሰኢድ ለሱመያ ለልጆቹ የገዛላቸውን ሰርፕራይዝ ይዤላቸው ብቅ ብያለሁ። እንደኔ የተደሰተ ማነው ዛሬ? እውነት በጣም ነው የተደሰትኩት። ሱመያዬ እና ሰኢድ በቃ ሊታረቁ ነው። እንደዚ ነው በቃ አንድ ሰው ሲሸነፍ በጣም ደስ የሚለው ማለት ነው። ምክንያቱም ለልጆቻቸው ሲሉ በቃ። ሊስማሙልን ነው ማለት ነው። ዋው እስኪ ሰርፕራይዙ ምን ይመስላል ተመልከቱ። ዋው ማሻአላ፣ ማሻአላ አለይኩም ሁላችሁም፣ ማሻአላ በሉ ማሻአላ ሳትሉ እያጨበጭባችሁ ደግሞ ማለት አይዋ፣ አይዋ እያጨበጭባችሁ ላይክ እንዳትረሱ ማለት ነው። አያችሁ፣ ሰርፕራይዙ ገና ይሄ ብችት አደለም፣ ብዙ ብዙ ማሳያችሁ ነገር አለ። ብዙ ስብሩ ያኔ ትንሽ እየተረጋጋችሁ ማለት ነው። እቺ ተዳር ያለችው ቀንጨብ ቀንጨብ አድርጊያለሁ እንጂ ገና ያልተፈታ ብዙ አለ። ብዙ አንዷን ብቻ ስነፈታ ያደረግናት እና ያው ሰርፕራይዙ ለሱነ እያየና ለልጆቿ ሰኢድ የገዛላቸው ያው ይህንን ይመስላል እንግዲህ እስኪ እስከ መጨረሻው ተመልከቱ። ይሄን ይመስላል ማለት ነው። ውድ የፋሚሊ ቤተሰቦች እውነት በጣም ሁላችንም ደስ እንዳለን ተስፋ ይኖረናል ማለት ነው። አሁንም እንግዲህ የመጣላትን የመነታረክን የሰይጣን ጆሮ አይስማ ነው የሚባለው እና